ሰላም አሌይኩም ረመቱላ ወበረካቱ። ውድ ቤተሰቦች እንዴት ናቸው? እኔ አልሐምዱላ ደና ነኝ። ዛሬ ቤተሰብ ዛሬ አዲስ ነገር ይላቸው መጥቻለው። ያው ጠፍቼ ነበር። ሰሞኑን በአንዳንድ ጉዳዮች ነው የጠፋሁት። ያው ረመዳንም አይደል? ረመዳን ደግሞ ያው የኢባዳ የቁርአን ወር ነው እና ዛሬ ግን አንድ ሰው ላስተዋወቃችሁ ነው። እናንተ አይታችኋት ባታቁም ከዚህ በፊት ያው ከሂክማ ጋር ይተዋወቃሉ። ሂክማ ጓደኛ ናት። እስቲ ምን እንዳሰብኩኝ ደግሞ ያው እሷ ስትመጣ ነግራችኋለሁ። ያው የሆነ ተንኩን ነው ብቻ ያሰብ ነው እውነትም አይነፋር ነሽ። ዛሬ የሆን ነገር አስቤያለሁ። በነገራችን ላይ ቤተሰቦቼ እኔ ላስተዋውቃቸው ወይስ አንቺ ትነገርልሽ? የህክማ ቤስት ፍሬንድ ናት አዩ ይባላለች ትባላለች። ህክማ ቤስት ፍሬንድ ናት፣ የህክማ ጓደኛ ማለት ነው። እና ከኔ ጋር ቅርብ ጊዜ ነው የተገናኘ ነው፣ 15 ቀን ቢሆንን ነው ቅርብ ጊዜ። ህክማ አዲስ አበባ መታ ነበርና ህክማ ጋር ያው ህክማ ከሷ ጋር ነበር ያረፈችው እሷ ናት የተቀበለቻት እኔም ያው ድንገት የዛን ቀን ተገናኝተን ነበር አብረን እና በዛ አጋጣሚ ነው የተገናኘ ነው ህክማ ደግሞ አታቅም ይህ ነገር ዛሬ በቃ እንደምንም ብለን ህክማን ልናንጨራጨራት ነው ማለት ምን ይሰማታል እስኪ እንደዚህ የሆነን ስታየን ምን ይሰማታል እስኪ ምን ይሰማታል ብለች ታስቢያለሽ እንደምናወራ መታቅማ አታውቅም ግን፣ የምትናደድ ይመስላል እንጃ። ትናደዳለች ብለሽ ታስቢያለሽ? እርግጥም አንቺ ብዙ ጊዜ ቆይተሻል፣ ብዙ አብራችሁ እና ጓደኛ ናት። ሲቀጥል ደግሞ እንደዚህ ውስጥ በጣም ብዙ እናወራለን እና የልብ ጓደኛ ናት። ስለ እኔ እንደዚህ ነገር ደብቂያት አላውቅም። ስሰማ ምን እንደምትለኝ ራሱ አላውቅም። ይምር ያለንበአንቺ ለች። እሷን ለማናደድ በጣም መዘጋጀት አለብሽ። ለማን ጨርጨር ማለት ነው ብሰድቢያት ሁሉ ደስ ብኛል እና ለዛሬ በቃ ችግ ለቪዲዮ ፈራሽ እን ሂክማ ስትናደድ አይለኛ ግን ያው አንተናትን አጨክንም እሺ ለማንኛውም ቤተሰቦቼ አሪፍ ጊዜ ይኖረናል ብዬ ተስፋ አደርጋለሁ እኔም ተስፋ አደርጋለሁ። እንደምትል ተዘጋጅተሻል፣ ግን በደንብ ረመዳን ነው። ብዙም የፆም አንጀት አይችልም። የእሱ አንጀት ግን ይችላል። ግልፅ ነው። እሺ፣ ለማንኛውም ቤተሰቦቼ ህክማ እስኪ ትመጣ እንጠብቃለን ከዛ በኋላ እንግዲህ ያለውን ነገር አብረን እናያለን ህክማ በጣም የምጠላው ነገር ምንድን ነው ውሸት እኔ ባሸት ታልፈኛለች ታልፈኛለች ዛና አይ ይሄ ፌር አይደለም ይሄ ፌር አይደለም ለማንኛውም ቤተሰብ አብራችሁን ሆኖ ህክማ ቆየች ለምን አትደውይላት እንደው ይላት አይ ትመጣለች ደስ ያለብኝ በነገራችን ላይ እኔ ጋር አልተደዋወልንም። ከህክማ ጋር ከእሷ ጋር ነው ያወሩት። ቤተሰብ ህክማ ጋር እየተደወለ ነው። ኧረ ህክማ ምንም አትልም። አንቺ ደግሞ እና ቤተሰብ ለማንኛውም ከህክማ ጋር ያለውን ነገር እናሳያቸዋለን። በእርግጥ ህክማ እንደዚያ ጠብቀኝም ምንን ማለት እንደሚተዋወቅ አታውቀም እሷ በጭራሽ ከእሷ ጋር እንደሚገናኝም እንደምታዋወቅም እንደምንደዋወልም ምንም መታቅም ምንም ማለት ነው። ምናናች የምር እሺ። ለማንኛውም እንጠብቃለን እንግዲህ። እንዴ አልዘጋሽም እንዴ? ጠሩ አታከብር ይዛ ችግር አለበት አንቺም ጋ ነዋ። እኔ ምርርን ያደረገች በጣም አርፋጅ ቤተሰብ እየመጣች ነው ሂክማ። እንዴት? ምን ማለት ነው? የምትሰራልኝ ምን ማለት ነው? አይ ያው እንዴት ተገናኛችሁ? ይኸው ሰላም በይ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን፣ በጣም ደህና ነን። ረመዳን እንዴት ይዟችኋል? ጾም፣ የአብይ ጾም እንዴት ነው? እኛ ጋር ያው ፋፈሽ ብለዋል ብለናል ብለዋል ማለት ይ በጣም ወፈዙ እናንተ ፍረዱ።

ማለት እኔ እና እሱ ችግር አለው። ኖርማል ነው ችግር የለውም። ግን የምራችሁ ነው እንዴ? ሰው ይቀልላል? እንዲህ በዚህ ልክ ይቀልላል? ሰው በዚህ ልክ እኔ እኮ አንተ ካሜራ ስትይዝ አላምንም። ምን ማለት ነው አላምንም? ምን አስባችሁ ነው? ማሽን ይለብሳል። ሟች እያምር አለ። ሁሌ ደግሞ እንደዚህ ነው የሚለብሱ እሱ ሌላ ከለበሰ ከዚህ በኋላ ያው ባለፈው አንድ ቀን የተገናኘ ነው ከአንቺ ጋር አንድ ቀን እኔ ያስተዋወቅኳችሁ ይመስለኛል ግን

ግን ተረጋጊ። መጀመሪያ በዚህ ልክ ልንነግርሽ አንችልም። በጣም ኖርማል ነው፣ ችግር የለውም። እ ተረጋግቻለሁ መረጋጋቱ ጠበቅ። ምንድን ነው እናሳ፣ ብንደዋወል ብንገናኝ፣ ምን ችግር አለው? አንቺ ለምን እንትን አለው። ችግር የለውም፣ እሱ ኖርማል ነው። ግን ያው ከዚህ በፊት ታውቃለች ማለት ካስተዋወቃችሁ በኋላ ወይስ አስተዋወቅኳችሁ በኋላ ነው። አንተ ነገር ከዛ በኋላ እኮ ከዛ በኋላ ነው መገናኘት የጀመራችሁት። አይ አሁን ዛሬ ሁለተኛችን ነው። የዛን ቀን ከአንቺ ጋር ተገናኘን፣ ዛሬ ለሁለተኛ ጊዜ እየተገናኘ ነው። ግን በደንብ ስልክ ላይ በጣም ነበረ የምናወራው፣ በጣም ተግባባን ምናምን በቃ። አንቺ እኮ እንዴት እንደዚህ ህል ጓደኛ እያለሽ እስካሁን ያላስተዋወቅሺ? የምሬን ነው። ነገር ቢኖር ነው እንጂ እስካሁን ታስተዋወቄ ነበር። እንደ ማለት አሁን የሆነች ጓደኛ ሌላ ዙሪያ ጥምጥም መሄዱን ተክ ቢያንስ ምን ነክሽ ነገር አለ ብላችሁ አይደል የጠራችሁ ምንድን ነው? ከዚህ በኋላ አብረን ነን፣ ስራም አብረን ነው የምንሰራው ቪዲዮ ምናምን በቃ እሷ ከዚህ በኋላ አጠገቤ ትሆናለች ብዬ አስባለሁ። በሁሉም ነገር ከጎን እንደምትሆን ተስፋ አደርጋለሁ። ያው እስካሁን ባለው ነግራኛለች፣ ከአንተ ጎን ነኝ ምንም ችግር የለውም ምናምን ብላኛለች። በቃ ያው ቀስ በቀስ ሁኔታዎች ይቀየራሉ። ሁሉም ነገር ይቀየራል። ታሪክ ይቀየራል። ግን እንደ አንቺ በጣም የታዘብኩሽ ይህን የመሰለ ልጅ እስካሁን ሳታስተዋውቂኝ የምር በጣም በጣም ምር ስልክሽ እንዴት እንደው ስትታቅ ያለች እየቀለዳችሁ ነው? ሰው በዚህ ልክ ይቀልዳል? ይ ሀዩ የምሬ ነው የምር አቀልጅ ለምን እቀልዳለሁ? ሰው በዚህ ልክ ይቀልዳል ምን ማለት ነው? እሷ ቆይ እንደዚህ ባህር ያለባት አንቺ እስካሁን ስታውቂያት እዚህ ከአንተ መሩእ አይበላሽም። ማለት መበላሸት ምን ማለት ነው? ምን ለማትፈልጊ? እሱም መናገር አትችይም። ደግሞም በሌላ ነገር አትናገርም። እንደዚህ አይነት ሰው አይደለም። ሲጀመር እኔ ካወራሁት ጊዜ ጀምሮ አለች። አወቀችኝ ስልሽ በጣም ተግባዋላአወቀች ማለት ምን ማለት ነው? ዝም ብሎ ሰው ምን ችግር አለው? አሁን እኔና አንቺ ብዙ ጊዜ አብረን አሳልፈናል። ብዙ ነገሮችን አይቻልም። አንቺና እሷ ደግሞ ብዙ ነገር አሳልፋቸዋል። ግን እስካሁን ለምን አላስታወቅሽም? እኔ ነገር ምናምን ነገር ሳይ ቅራይ ነገር ካለ እኔ ከአንቺ ምንም ነገር አይበልጥብኝም። ስማ፣ ከኔ ምንም ነገር እንደሚበልጥብሽ እኮ እያሳይሽ

እሺ ቆይ፣ ምንድን ነው አክማቆ? ችግር አለ እኮ ምን? እሺ፣ ነገር ካለ የምታወራው ቆይ እህትና ወንድም አይደላችሁ እንዴ? እስከማውቀው ድረስ ሲካ አይደለም። ቆይ ሃይ ዝም ብለህ እሺ። ቆይ ምን እያልሽኝ ነው? ምን ነው የምርክነው ነው? ህም እኔ ማለት የምፈልገው ነገር አለ በጣም። ከዚህ በኋላ ግን ሁለታችሁ አጠገብ ያለሁት ይከው